ስንቃችን ልሻለን እኛ ማርያም ማርያም ማርያም። ውድ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን እንዴት ከረማችሁ? በዛሬው ፕሮግራማችን የረዳኢተ ክርስቲያን ማርያም ዓመታዊ ክብረ በዓል ልዩ ፕሮግራም ይዘንላችሁ መጥተናል። አብራችሁን ቆዩ። ቅድስት ድንግል ማርያም በክርስትና እምነት ከቅዱሳኑ ሁሉ ትልቅ ክብር የሚሰጣት ናት። እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን የወለደች እናት ናት። በካቶሊካዊት ቤተ ክርስቲያንም ስለ ማርያም የተደነገጉ አራት የእምነት እውነቶች አሉ። እነርሱም እርሷ የአምላክናት መሆኗ፣ ዘለዓለማዊ ድንግልነቷ ያለ አዳም ኃጢአት የተጸነሰች መሆኗና በነፍስና በሥጋ ወደ ሰማይ መውጣቷ ናቸው። ግንቦት 16 ቀን 2017 ዓ ም በኢትዮጵያ ካቶሊካዊት ቤተ ክርስቲያን በአዲስ አበባ ሀገረ ስብከት የረዳኢተ ክርስቲያን ማርያም ዓመታዊ ክብረ በዓል በታላቅ መንፈሳዊ ድምቀት ተከብሯል። በእለቱም ብፁዕ ካርዲናል አቡነ ብርሃነ ኢየሱስ መሥዋዕተ ቅዳሴውን ያሳረጉ ሲሆን የዕለቱንም ቃለ እግዚአብሔር አሰምተዋል። በመልእክታቸውም በዛሬው ዕለት የምናከብራት የክርስቲያኖች ረዳት ማርያም ሁል ጊዜ የልጆቿን ልመናና ጸሎት የምትሰማናት ናት። ጌታችን መድኃኒታችን ኢየሱስ ክርስቶስም በአንቺ ተማምኖና የአንቺን ስም ጠርቶ የለመነኝን ሁሉ ሰጣለሁ ብሏል። በተመሳሳይ ደግሞ በትንሣኤው ማግስት ከዚህ ዓለም ድካም ያረፉትን ርእሰ ሊቀነ ጳጳሳት ፍራንቺስኮስ ይህ ዓመት የተስፋ ዓመት እንዲሆን አውጀዋል። ስለዚህ ተስፋችንን ሁሉ ክርስቶስን በማድረግ በእመቤታችን ቅድስት ድንግል ማርያም ስም ልንለምነው ይገባል በማለት አለእግዚአብሔር አሰምተዋል። የክርስቲያኖች ረዳት ማርያም የእኛ የልጆቿን ልመና ጸሎት የምታዳምጥ የምትሰማ እናት ስለሆነች በቃና ዘገሊላ ላይ ምንድን ነው ያለችው? እሱ የሚላችሁን ስሙ። ልጇም በመስቀል ላይ ተሰቅሎ ሳለ እሱ ደግሞ ስለ እናቱ አስቦ ከመስቀል ላይ ጎንበስ ብሎ ሳያይ እናቱን ሲያያት ለቅዱስ ዮሐንስ ምንድን ነው ያለው? ይህች ውልህ ውልህ እናትህ፣ ይሄ ይኸው ልጅሽ በማለት ጌታችን እሷን ለእኛ እንደ እናት ነው የሰጣት። እሷ ደግሞ እሱ የሚላቸውን አድርጉ የምትል እናት ነው። በዝ መንፈስ ነው እኛ በየዓመቱ እመቤታችንን ቅዱስ ድንግል ማርያም በዚ በክርስቲያኖች ረዳት ቁምስና እምናከብረው። ጌታችን መድኃኒታችን ኢየሱስ ክርስቶስም ከእመቤታችን ጋር ኪዳን አድርጓል። ያንችን ስም ይዞ በአንቺ ተማምኖ በአንቺ በኩል የቀረበውን ማንኛውንም ልመና፣ ማንኛውንም ስለት፣ ማንኛውንም መሻት እፈጽማለሁ ብሏል ጌታችን መድኃኒታችን ክርስቶስ። በበዓሉ ላይ ብፁዕ አቡነ ሮቤርቶ የጋምቤላ ሀገረ ስብከት ጳጳስ፣ ክቡር አባ ኃይለማርያም መድህን በኢትዮጵያና በኤርትራ የሳሌዚያን ገዳም አለቃ፣ ካህናት፣ ገዳማውያን፣ ወጣት መዘምራንና ምእምናን ተገኝተዋል።

ወጣት መዘምራን የመዝሙር ዝግጅት፣ የምክር ቤት አባላት አገልግሎት፣ የካህናት መስዋዕተ ቅዳሴ እንዲሁም የምዕምናን መንፈሳዊ አከባበር ለበዓሉ የተለየ ድምቀትን ይሰጣል። በረዳኢተ ክርስቲያን ማርያም ዓመታዊ ክብረ በዓል የወጣት መዘምራኑ ሚና ምን ይመስል ነበር? በዚህ በዝማሬ ቆይታችን ውስጥ ተጨማሪ ነገርም ለማድረግ ስንሞክር የነበረው ምንድን ነው? በዚህ ለቅዳሴ የሚያስፈልጉ የምስጋና የልመና የንስሐ መዝሙሮችን አካተን ለመስራት ይህን ደግሞ ዝግጅት ሲያስፈልገው ነበርና እና ጊዜም ያስፈልገው ነበር። ይህንም አካተን ነበር ጥናት ስናደርግ የነበረው ቅዳሜ፣ እሁድ፣ ሐሙስ እና ደግሞ ሮብ ጨምረን ጥናት እያደረግን ነበር ማለት ነው። በሰጠን አንደበት በደም አመስገን እንድንችል እንለምን ነበር ማርያምን። ይህን ነገር ደግሞ ተሳክቶልናል፣ ደስ ይላል። ቁም ስናሁም ደግሞ ይህን ነገር ለማድረግ ደግሞ ብዙ ጥሩ ነገሮች ነበሩት። ምክር ቤትን በደንብ መንናግዝ ቁመሰሉም ጀምሮ ያግዙ ነበር። ሌሎች በጎ ፈቃደኛ ሰዎች ደግሞ መዝሙሩን በማስጠናት ወጣቶችን በማገዝ የተባበሩ ነበርና እነሱን ማመስገን እፈልጋለሁኝ። እመቤታችን ቅድስት ድንግል ማርያም የአምላክ ማደሪያ እንድትሆን የተመረጠች በንጽህናና በድንግልና የተሸለመች አብ ያከበራት ክርስቶስ የታዘዛት መንፈስ ቅዱስ ያደረባት እናታችን ነች። ጌታችን መድኃኒታችን ኢየሱስ ክርስቶስ በእርሷ የመጣ ጸሎትን ሁሉ እንደሚቀበል ቃል ገብቶላታልና በኪዳነ ምሕረት አማላጅነት ወደ አምላኩ የጸለየ አያፍርም። በክብረ በዓሉ የነበሩ የምክር ቤት አባላት ስለ ክብረ በዓሉ ዝግጅት እንዲህ ሲሉ ተናግረዋል። ሁልጊዜ ዓመታዊ ክብረ በዓል እናከብራለን። እዚህ ያለው በአጋጣሚ በታሪክ አጋጣሚ ጥሩ የሚባል የምእመናን ምክር ቤት ጠንካራ፣ በጣም ጠንካራ ምእመናን ምክር ቤት አለን። ስለዚህ እሱ ነው። ከሁለት ወር ከሶስት ወር በፊት ጀምሮ ፕሮግራሞቹ እንደሄዱ ፕሮግራም እናወጣለን። ማርያም ማርያም ማርያም በጎ ስራዋ በእንደ ናቶ ነቷ ቅድስት ድንግል ማርያም እንድትጎበኛቸው እና ለሌላ እድል እንድታመቻችላቸው መንላቸው እመቤታችን ቅድስት ድንግል ማርያም ንጽህትና ትሁት ነች። ከፍጥረት ሁሉ ተለይታ ፈጣሪዋን ለመውለድ ወላዲት አምላክ ለመሆን የተመረጠች ናት። መልአኩ ቅዱስ ገብርኤል የምሥራቹን ቃል ባበሰራት ጊዜ

ገለ ብሕማም ገለ ብሽግር ዘይወዓሉ ክህሉ ይኽእሉ እዮም ንዓያቶም ምሕረት ካብ እግዚኣብሔር ንልምኖሎም። በኢትዮጵያ ካቶሊካዊት ቤተ ክርስቲያን በአዲስ አበባ ሃገረ ስብከት የረዳኢተ ክርስቲያን ማርያም ዓመታዊ ክብረ በዓል በጸሎት በዝማሬና በዑደት ተጠናቋል።